ለምሳሌ እኔ ወዳጆች አሉኝ እንበል። ከዛ ወዳጆቼ ደውለውልኝ ቀጠሮ ይዘን አገኛቸዋለሁ። በዚህ ጋር ሳልፍ እኮ መጥቼ ነው ብሎ በር አንኳኩቶ መጥቶ ቁጭ ብሎ ሁለት ሰዓት ከኔ ጋ ማውራት አይችልም። እንዳልሽው መስመር ማስመር ነው የምታሰምሪው መስመር አለ። ሰዎች ማቶጁን ነገር አያርጉም፣ በማቶጁ ነገር አይቀልዱም፣ በሃይማኖት አይሳፈጡሽም እኔ እንዲህ እናድርግ፣ እዛ ራት ሊጋብዝ ስልሽ ስትፈልጊ ነው የምትሄጂው፣ ካልፈቅድሽ አትሄጂም። ከይሉኝ ታወተን መብትን ማስጠበቅ የእኛ የሆኑ ነገሮች እንዲሆኑ ማድረግ፣ እንዳልሽው አይሆንም ማለት ያለብን ቦታ ላይ አይሆንም ማለት አሰርቲቭነስ ብኔል አንቺ እንዳልሽው አይሆንም ማለት ያለብን ቦታ ላይ አይሆንም ማለት ለቻላችን መብታችንን ማስጠበቃችን ለእኛ ሊደረጉ የሚገቡ ነገሮች ለእኛ መደረግ አለባቸው ብለን መጠየቃችን ከይሉኝታ ወጥተን መብትን ማስጠበቅ የኛ የሆኑ ነገሮች እንዲሆኑ ማድረግ፣ ከዛ ደግሞ አላስፈላጊ ነገሮች ደግሞ ወደኛ ሲመጡ አያ አይሆኑም ኖ ማለት መቻል ነው አሰርቲቭነስ ኮሚኒኬሽን ስታይል ስለሆነ በኋላ ከሱ ከሚመሳሰሉት ጋር ስናወዳድረው የበለጠ ግልጽ ይሆናል። ጓደኞችን መካከል ትምህርት ቤት እንደዛ ነው። ይሄ ተረብ የሚባል ነገር ሲመጣ ልጅ ምንም እንዳልተሰማው ይቀልዳል፣ ይጫወታል ግን ውስጡ ይሰማዋል። አንድ ቀን ግን ቆም ብሎ ጓደኞቼ ብሎ ቢላቸው ሴቶች ጓደኛሞችም ከሆኑ ሲቀልዱባት እንደዚህ ሲሏት ከዛ አንድ ቀን ቆም ብላ እኔ አልወድም ብትላቸው፣ ለምሳሌ እንትን ሊጨቀጭቋት ይችላሉ። ለምን አታገቢም ይሏታል። ለምንድንም አታገቢም ወይ ደግሞ ባልና ምጣ እንዲህ እንዲህ ይሏት ይሆናል። እሷ ግን ደስ አይላትም። እንደዛ ሲሏት ስቃ ታልፋለች። በየጊዜው መገናኘት አለባቸው። በተገናኙ ቁጥር ይህን ይሏታል። ቆም ብላ ግን አልወድም ይህን ብትላቸው፣ አሰርቲቭነስ ላይ ሶስት ሲዎች አሉ ይባላል አንደኛው ክላሪቲ ይባላል ግልጽ መሆን አለበት። አንደኛው ሲ ክላሪቲ ነው፣ ግልጽ ማድረግ አለብሽ። አሁን ለምሳሌ እንዲህ እንድትሉኝ አልፈልግም ስቲ ክላሪቲ ይጠይቃል። ከዛ ሁለተኛው ሲ ኮንፊደንስ ምክንያቱም ኮንፊደንስ ይጠይቃል። እኔ ኮ እንዲህ አልወድም አሁን ሁነ እንጂ እኔ ቤት መሄድ አለብኝ ብለች ስቲ ኮንፊደንስ ይጠይቃል። ስለዚህ በራስ መተማመንም ይጠይቃል ሲ ነው። ሶስተኛው ሲ ኮንትሮል ነው። ኮንትሮል ህይወትሽን ኮንትሮል አደረግሽው ማለት ነው። ያንቺ የሆነውን ነገር ማኒፕሌት አትደረጊም። ነይ እንዲህ እናድርግ እዛ ራት ልጋብዝ ስልሽ ስትፈልጊ ነው የምትሄጂው፣ ካልፈለግሽ አትሄጂም። እንደዚህ የሆነ ነገር ሲደረግ ሲባል ከፈለግሽ ነው የሚሆነው እንጂ ኮንትሮል አትደረጊም። አንዳንድ ሰዎች በጣም ኮንትሮሊንግ ናቸው። ፓሲቭ ከሆንሽ በጣም ኮንትሮል ያደረጉሻል። እንደፈለጉ ነው የሚያደርጉሽ። የፈለጉበት ይወስዱሻል። የምታስቢውን ሀሳብ ራሱ ማኒፑሌት ያደርጉታል። እኔ ቃለ መጠይቆች እጠየቃለሁ ብዙ እንድጋበዝ አንዳንዶቹ ደስ ይሉኛል፣ ግን አሁን ሁሉንም እሺ ካልኩኝ እንደት እንዴት ይችለዋሉ? አይችልም። እኔ ራሴ መሞላት አለብኝ ማንበብ አለብኝና ሁሉን እሺ ማለት አትችሉ። ስለዚህ በትህትና በአስረድቺ ክላሪቲ ወይሽ እዚህ ጋር ይመጣ። አስረድቺ መጀመሪያ እምነትሽን ያለሽን ነገር ስታስቀምጪ ነው። እኔ በሃይማኖት ከመጡ አልወድም። በሃይማኖቴ አትምጣ እንደዚህ አልወድም ብለሽ አስቀድመሽ ቁጭ ቁጭ ቁጭ ታደርጋለሽ። ግሩፕ ውስጥ ስትገቢ እንኳን ከዛ ያለሽን እምነት ታስቀምጫለሽ። ወይም ደግሞ እየተናገርሽ ከሆነ እጅ አስረዳሽኛ አንድን ሀሳብ ካቋረጥኩሽ ቆይ ዶክተር፣ አልጨረስኩ አንድ ጊዜ ልጨርስ ብለሽ ታቆምኝና ሀሳብሽን ታስጨርሽ። ምክንያቱም መብትሽ ነው። እኔ ብዙ ተናግሬ ያለው አሁን አንቺ ስትናገሪ ካቋረጥ አንዴ ላስረዳ ልጨርስ ብለሽ ተጠይቄና ትናገሪያለሽ። ይሄ ቤዚክ አሰርቲቭነስ ይባላል። ሁለተኛው ኢምፓቲክ አሰርቲቭነስ፣ በኢምፓቲ ላይ የተመሰረተ ነው ያምን ማለት ነው። ገብቶኛል እኮ አንቺ ልትይኝ የፈለግሽ እኮ ገብቶኛል እልሻለሁ። አንደስታንድ ዩ ባንቺ ቦታ ሆኜ ሳየው ነገሩን እኮ ልክ ነሽ፣ ገብቶኛል። ጥኔል ግን እንዲዚህ ማድረግ እኮ ስለማልችል ነው እንጂ አንቺ ያልሺው ነገር እኮ ገብቶኛል። አሁን ቅድም የሚዲያ ሰዎች ቅድም ሴሎች ሀሳብ አሪፍ አይዲያ ይነግሩኛል አይደል፣ አይዲያው እኮ አሪፍ ነው እላቸዋለሁ። አይዲያው በጣም ቆንጆ ትናንትና ገጥሞኛል። እንደዛ ሚገርም ሰምቼ የማላውቀውን አይዲያ አንዲት ልጅ ደውለ ከመንግስት ቴሌቪዥን ነው። ሀሳቡ እኮ በጣም ይገርማል፣ አልኳት በጣም ደግሞ ጠቃሚ ነው ሀሳቡ። ግን አሁን እኔ ያለሁበትን እንዴት ቢዚ እንደሆንኩኝ ብዬሽ ታይረድቼሽ አንድ ስታንድ እንዳደረኩሽ አድርጌ ሳይ ኢንፋቲክ ይባላል። ሶስተኛው የአሰርቲቭነስ አይነት አይ ላንጉጅ ይባላል። አይ ላንጉጅ አሰርቲቭነስ ይባላል። አይ ፕሪፈርድ ሌስ አይ ዋንት ድስ ብለሽ የምትናገሪበት ራስሽን የምትገልጭበት ነው። አይ እንተጠቅምሽ እኔ ይህኛውን እመርጣለሁ። እንደዚህ አሁን ምሳ እንውጣ ሲባል እኔ ግን እንትን ብንሄድ እመርጣለሁ፣ ይህኛውን እመርጣለሁ፣ እኔ ግን ዲብ እናደርግ እመርጣለሁ፣ እኔ ግን ሮብ ከሚሆን ሐሙስ ቢሆን እመርጣለሁ ብለሽ የምትይበት የአሰርቲቭነስ አይነት አይ ላንጉዌጅ አሰርቲቭነስ ይባላል። አራተኛው ሪፒትድ አሰርቲቭነስ ምን ማለት ነው? አንድ ነገር ነገርሽኝ እንዳስተካከል፣ ከዛ አላስተካከልኩ ደግመሽ ተነግረኛለሽ፣ አሁንም አላስተካከልኩም። ዩዶንፕ አታረጊ ደግመሽ አሁንም ተነግረኛለሽ፣ ይስተካከል፣ አሁንም አላስተካከል ደግመሽ ተነግረኛ፣ አንትናቴ አትፈሬ። ይሄ ሪፒትድ ነው። ደጋግሞ ደጋግሞ ያ ነገር እስኪስተካከል ድረስ እስኪስተካከል ድረስ ደጋግሞ መንገር ማለት ነው አሰርቲቭነስ። ይሄ ደግሞ ሪፒትድ ይባላል። አምስተኛው ኤስካሌቲንግ አሰርቲቭነስ ማለት ነገሩን እየጨመርሽ ታመጫዋለሽ። ኤስካሌት ማድረግ መጨመር ማለት ነው። መጀመሪያ ቀስ ብለሽ ትነግሪኛለሽ፣ አላስተካከልኩም፣ ጠንከር ታደረጊዋለሽ፣ አላስተካከልኩም ጠንከር ታደረጊውና እንደውም ኮንሲኩዌንሱን እያሳየሽኝ እንዲህ ካልሆነ እኮ እንዲህ ይሆናል ብለሽ እያጠነከርሽው የምትመጪው እሱ ደግሞ ኤስካሌቲንግ ይባላል። ከእዚያ ስድስተኛው ኮንፍሮንቲንግ መሰርቲግ መስ ኮንፍሮንቲንግ ማለት ቀጥታ መጥቼ ስተትሽን ነግሪሽ ኮንፍሮንት ታደርግሻለሁ ፊት ለፊት እንዲ እንዲ እንዲ እንዳደረግሽ አውቃለሁ። እኔ ለይኸኛው ትክክል አይደለም እንድታስተካክል ይፈልጋለሁ። ሻል አሁኔ ይከብዳል ግን ኮንፍሮንቲንግ ነው። ኮንፍሮንት ማድረግ የመግ እንደ መጋፈጥ አይደለም ግን እንዲስተካከል፣ ግን እሱን ማድረግ አለብን። ኮንፍሮንት የምታረጊበት ጊዜ ይኖራል። ለምሳሌ አንድ ሰው በአንቺ በሌለሽበት ስለአንቺ ዝም ብላ የምታወራ ከሆነ አንድ ቀን ኮንፍሮንት ታደርጊያታለሽ። መመሰልሽ ገኒ ስለ እንደዛ የርሽ እንደምታወሪ ያውቃለሁ አይኖ ሰማለሁ ግን ብቃቁ

ለማስተካከል ይሞክራሉ እና እነዚህ ሁሉ በጣም ጥሩ የሆኑ ልንጠቀምባቸው የሚገባ ከዛ ሕይወትሽን ያቀልልሻል። ማለት ሰዎች ማተወጁውን ነገር አያርጉም። በማተወጁ ነገር አይቀልዱም። በሃይማኖት አይሳፈጡሽም። በዳም እና ተከብረሽ ደስ ብሎሽ ከጓደኞችሽ ጋር ኮሙኒኬት አድርገሽ መኖር። አሁን እኔ በደንብ እጠቀምበታለሁ። በደንብ ነው የምጠቀምበት። ባውንደሪ አሁን ልክ እንዳልሽው መስመር ማስመር ነው የምታሰምሪው። መስመር አለ ከዛ ከዚች አታልፊም ነው፣ ከዚህ እንዳታልፉ ነው። በጣም ደስ የሚል የመጽሐፍ ቅዱስ ቃል አለ፣ ስለ ውቅያኖስ ሲያወራ ለትቢተኛው፣ እዮብ ላይ ነው ለትቢተኛው ማዕበልሽ ገደብ አደረግኩለት ይላል። አሁን ማዕበልን አስቢ ክልቢ ቢለን እኮ የለንም ግን መስመር ተሰብ ከዚህ እንዳታልፊ ተብላለች ውቅያኖሷ ራሱ እና አንዳንድ በህይወታች የምናሰብራቸው ባውንደሪስ አሉ ሰዎች እንዲጠብቁልሽ የምታረጊው እና የምታስቀምጭላቸው አለ ለምሳሌ እኔ ወዳጆች አሉኝ እንበል ከዛ ወዳጆቼ ደውለውልኝ ቀጠሮ ይዘን አገኛቸዋለሁ በዚህ ጋር ሳልፍ እኮ መጥቼ ነው ብሎ በር አንኳኩቶ መጥቶ ቁጭ ብሎ ሁለት ሰዓት ከኔ ጋር ማውራት አይችልም ደግሞ ያውቀዋል። አሁን ጓደኞች ያውቃሉ እንደዛ ማድረግ እንደማይችል መልሻቸው ስለማውቅ የበጣም ቀርባቸውን በር ከፍቼ ምን ልትሰራ መጣ በዚህ ጋር ሳልፍ ስታልፈን። አንድ ምሳሌ ልንገርሽ። በጣም አንድ ጊዜ የተደነኩበት በጣም የተደነኩበት አንድ ወዳጄ ሊያገባ ነው። ሊያገባ ሁለት ወር ቀርቶታል። ሁለት ወር ቀርቶታል በሆነ ፕሮግራም ከጮኛው ጋር ወደ አዳማ ናዝሬት ይሄዳሉ። አልተጋቡ፣ ሊጋቡ ሁለት ወር ነው የቀራቸው። ከዛ አብረው ሄደው አብረው ሊያድሩ ነው። ከዛ ምን ይሻለኛል አለኝ። አሁን ዛ ልንሄድ ነው፣ አንድ ላይ ነው የምናድረው፣ አንድ ላይ አድረን አናውቅ፣ ግን ደግሞ ከጋብቻችን ገና ሁለት ወር ይቀረዋል። ምን ይሻላል አለኝ። ከቻል ካልኩት፣ ራስህ ራስህ ሁለት ሩም እንያዝ በላት አልኩት። አዎ ከጋብቻ በፊትማ ምንም ነገር አይፈጠርም። ስለዚህ ወይ ሁለት ሁለት ሩም እናድርግ ወይ ኮኔክቲንግ ይሁን፣ ከዛ ብለህ ራስህ ምንም ነገር እንዳታረግ አልኩት። እሱን ካደረግ ካልኩት፣ በህይወት ዘመንህ ታምናለች አልኩት። ከዛ ሄደ አዳማ ሄዱ አልተጋባንም አይደል ስለዚህ በጣም ራሳችንን መጠበቅ አለብን ወይ ሁለት ሩም እንያዝ ወይ ኮኔክቲንግ ሩም ይሆንና አጠገብ ላጠገብ እናድርግ አላት ለምን አብረን አናድርም አለችው እሷ አይ አብረን አናድር ከጋብቻ በፊትማ ምንም ውስጥ እኮ መግባት የለብንም ማለት ምን እንደሆነ ታውቂያለሽ ብንል እንደሱ የሚታመን ባል የለም ከተጋቡ በኋላ ቻይና ቢሄድ ባንኮክ ቢሄድ ምን ቢሄድ ልታገባው ያለችው እጮኛውን የራሱ የሆነችውን ሴት ያለ ጊዜውማ አይሆንም ብሎ ያለ ባል ሌላ ቦታ ምንም ነገር እንደማያደርግ እርግጠኛ ነች። በቃ ትረስት ደቨሎፕ አድርገው እና ይሄ አሁን እሱ እዛ ጋ ባውንደሪ ነው ያስቀመጠው። በምክር ምንም ነገር ሳይፈጠር በዛ አሳለፉ። ስለዚህ ባውንደሪ ያስፈልጋል፣ ባውንደሪ ያስፈልጋል። ሌላ ስ የትዳርም ላይ ግንኙነት ላይ ጮኝነት ላይ ሆነው ጮኝነት ላይ ሆነው ዝም ትልና ከዛ ሊጣሉ ሲሉ እኔ እኮ ድሮም አንተ ከኔ ጓደኞች ጋር የምታወራበትን መንገድ እኮ አልወደው ከጓደኞቼ ጋር በጣም ትስቃለ ከሴት ጓደኞቼ ጋር ትለዋለች። ለምን አልነገርሽኝ? ይሄ ዲስኮንፈርት ሰጥሽ ነበራ ይሽ ዳፍቶ ለምን አልነገርሽኝም ይላት ነው ወይ ደግሞ እሱ ልክ ሊጣሉ ሲሉ እንዲህ እንዲህ የምታረጊው ነገር እኮ ደስ አይለኙ ነበር ይላታል። እና አሰርቲቭነስ በፍቅር በትህትና በይሄ ታፍኖ የተያዘ ትዳር ሳይሆን ደስታ ያለበት ትዳር እንዲሆን ባልና ሚስት ጋርም አሰርቲቭነስ ቢኖር የግልጽ ሀሳባቸውን ቢነጋገሩ የበለጠ ይጠቅማል ብዬ እላለሁ።